እሺ ወደ መጀመሪያው ነጥብ እንሂድ። አይደል እስኪ ጀምር እስኪ ይሄ የህመም ስሜት ሲሰማን ልንመገባቸው የሚገቡ አምስት የምግብ አይነቶች ናቸው። በብዛት መመገብ አለብን። ይሄ በሽታው ላይ መከላከል አቅማችን ከፍ እንዲል ተብሎ የተነገሩ የምግብ አይነቶች ናቸው። በርከት ያሉ ናቸው የተዘረዘሩት። ከነዛ ውስጥ ግን በይበልጥ አገራችን ውስጥ ልናገኛቸው የምንችላቸውን ምግቦች ነው ለማየት የሞከር ነው። አንደኛው ይሄ የስጋ ውጤቶችን መመገብ ነው። በተለያየ መልኩ ሊዘጋጁ ይችላሉ። የስጋ ውጤቶቹ በውስጣቸው የፕሮቲን ይዘታቸው ከፍተኛ ስለሚሆን ስጋ፣ ያው በውስጡ ደግሞ ይሄ አሚኖ አሲድ አለው አይደል? ስጋ በውስጡ ስለዚህ ይሄ አሚኖ አሲድ ደግሞ በሰውነታችን ውስጥ ይሄ በሽታ ሊከላከል የሚችል አንቲቦዲ የማምረት አቅሙ ከፍተኛ ስለሚሆን ሰውነታችን ውስጥ በብዛት እንዲመረትና ከበሽታውን ሊያመጡ ከሚችሉ ህዋሳቶች ወይም ባክቴሪያዎች ከሚኖሩን ነገር የሰውነታችን ጠንካራ እንዲሆን ስለሚረዳን ብንመገብ የስጋ ውጤቶች መልካም ናቸው ተብሏል። ከስጋ ውጤቶችም ደግሞ በላይ ደግሞ ይሄ የዶሮ ስጋ የዶሮ ስጋ በውስጡ በአሚኖ አሲድ ይዘቱ በጣም ከፍተኛ ስለሆነ በጣም መልካም ነው። ይህን ከስጋም ደግሞ የዶሮ ስጋም ብንመገብ ተብሏል። ይሄ በተለያዩ መልኩ ሊዘጋጅ ይችላል። የዶሮ ስጋ በሾርባ መልክም ሊዘጋጅ ይችላል። በተለያዩ መንገዶች ልንመገባቸው እንችላለን። ይሄ የዶሮ ስጋ በተለይ ደግሞ ሳምባችን ላይ የሚገኘውን ይሄ ምን ዝልግልግ የሚል ይሄ ንፍጥ መሳይ ልንለው እንችላለን፣ እንደዛ ነው። ሙከስ ያው፣ እንደዛ ሙከስ፣ እሱን ጠርጎ የማስወጣት አቅም አለው የዶሮ ስጋ ውስጡ ያለው ይሄ አሚኖ አሲድ ክምችት ማለት ነው። ልስላሴ እንዲኖረን ያደርገናል። ይሄ ጉሮሯችን አካባቢ ሳምባችን ላይ የሚኖረውን ነገር አፍንጫችንም የድርቀት ስሜት እንዳይሰማው የመፍጠር ነገር አለው ውስጡ የሚገኘው አሚኖ አሲድ ፕሮቲን እና ስለዚህ አንደኛው ልንመገብ የሚገባው የስጋ ውጤቶችን ብንመገብ በፕሮቲን ይዘታቸው ከፍተኛ ስለሆነ ከበሽታ ጋር በተያያዘ ጥሩ ነገር ይኖራቸዋል። ሌላኛው ፍራፍሬዎችን እና ይሄ ሙዝ፣ እንደዚህ አፕል፣ ከዛ ውጭም ደግሞ ሩዝም ብንመገብ በጣም ጥሩ ነው ተብሏል። ውስጣቸው ካለው ንጥረ ነገር ውጪ ደግሞ ሆዳችን ውስጥ የሚፈጠረውን በተለይ ያለመረጋጋት ስሜት የማስወገድ ነገሩ በጣም ከፍተኛ ነው ተብሏል። እንደገና ደግሞ የምግብ መፈጨት ሂደትንም በማበረታታት ደረጃ እነዚህ ነገሮች በጣም መልካም ናቸው። ብዙ ጊዜ ስንታመም የምግብ የመብላት አቅማችንም ይቀንሳል አይደል? የመፈጨት ሂደቱም ደግሞ የዛን ያክል በህመም ምክንያት ይቀንሳልና እነዚህ ነገሮች ግን ያንን ነገር የማጠነካከል ስሜት ስላላቸው የሙዝ፣ አፕል፣ ሩዝ ብንመገብ በጣም የተሻለ ነው። የምግብ መፈጨት ሂደቱን ያፋጥኑልናል። ሰውነት ወዳችን ውስጥ የሚኖረውን ያለመረጋጋት ስሜትንም የማስወገድ አቅማቸው በጣም ከፍተኛ ስለሆነ ብንመገባቸው መልካም ነው። ሌላኛው ነጭ ሽንኩርት ነው። ብንችል ነጭ ሽንኩርትን ይከብዳል፣ ጥሬውን መብላት ግን ጥሬውን ብንመገበው ጥሩ ነው ይባላል። ነጭ ሽንኩርት በውስጡ ማግኒዥየም፣ ቫይታሚን ቢ6፣ ቫይታሚን ሲ፣ ፋይበር በውስጡ አለውና እነዚህ ነገሮች ደግሞ አንደኛ በሽታ የመከላከል አቅማችንን ልክ እንደ ሌሎቹ ምግቡ ከበሽታ የመከላከል አቅም ከማሳደግ አንጻር ነው እነዚህ ምግቦች በይበልጥ የተዘረዘሩትና ያያን ነገር ስለሚያሳድግልን ፋይበር ደግሞ በሰውነታችን ውስጥ በሚኖርበት ሰዓት ላይ በተለይ አላስፈላጊ የሆኑ ኮሌስትሮል የሆኑ ኮሌስትሮሎችን ከሰውነታችን የማስወጣት አቅም ስላለው ነጭ ሽንኩርትን ብንመገብ በጣም ጥሩ ነው ተብሏል። በሁለተኝነት ላይ ያለው አጃ ነው። ከአጃ የሚዘጋጁ በተለያየ መልኩ ሊዘጋጅ ይችላል አይደል? ከአጃ የሚዘጋጅን ምግብ አጃ በውስጡ በጣም ከፍተኛ የሆነ የፋይበር ክምችት አለው። ይሄም ደግሞ ቤታ ግላይኮን ይባላል። ይሄ ፋይበር ፋይበር ደግሞ ቅድም እንዳልኩት ይሄ ከበሽት ከኮሌስትሮል ጋር በተያያዘ አላስፈላጊ የሆኑ የቅባት ውጤቶችን ከሰውነታችን ለማስወገድ የድርቀት ስሜትን ከሰውነታችን ለማስወገድ የመተንፈሻ ችግር ሊኖርብን ይችላል፣ ከሱም ጋር በተያያዘ እሱን የማስወገድ ስሜት አለው። አጃ ሌላኛው ከ ወደ ህመም ስንታመም ከሞት ጋር በተለይ በጣም እየተዳከመ በምንሄድበት ሰዓት ላይ የጭንቀት ስሜትን ይኖራል፣ አይደል መቼም ታምህም ያንን የጭንቀት ስሜት ሁላ የማስወገድ ባህሪ እንዳለው ነው የተነገረው። በዛ ላይ ደግሞ ከከፍተኛ የሆነ በሽታን የመከላከል አቅምን የኛን የኢሚኒቲያችንን ከፍ የማድረግ ከፍተኛ ጥቅም አለውና አጃን መመገብ ከአጃ የሚሰሩ የተለያዩ ምግቦችን ብንመገብ የተሻለ ነው ተብሏል። የመጨረሻው ነጥብ ዝንጅብል ነው። ዝንጅብል ከሌሎች አለማቶች በተሻለ መልኩ በተለይ እነዚህ ኢሴ ሀገሮች ላይ የዝንጅብል ውጤትን በብዛት ይጠቀማሉ ይባላል ብዙ ጊዜ ሲነገርና ይህም ከተለያዩ በሽታዎች ለምሳሌ ከባክቴሪያ ጋር ባክቴሪያዎች በባክቴሪያ ይመጣል ሊሆን ይችላል የታመምንበት ምክንያት ከዛ ጋር የሚኖረውን የእኛን ያንን ባክቴሪያ የመቋቋም አቅማችንን ከፍ የማድረግ ትልቅ አቅም አለው። እንደገና ደግሞ ስንታመም ይሄ የማቅለሽለሽ ስሜትም ይኖረዋል፣ እሱን የማስወገዳለው። የሆድ ድርቀት ስሜት ሊኖረን ይችላል፣ ያያን ነገር የማስወገዳለው ብንችል ዝንጅብልን በጥሬው ብንመገብ ልክ እንደ ነጭ ሽንኩርት ሁሉ በጥሬው ብንመገብ የተሻለ ተጠቃሚ መሆን እንደምንችል ይነገራል። ግን ካልተቻለ ግን ዝንጅብልን በሌሎች መልኩ ለምሳሌ በሻይ በሻይ መልኩ የዝንጅብል ሻይ ይፈላል አይደል? በዛ መልኩም ብንመገበው እንችላለን ተብሏል። በዛ መልኩ መመገብ እንችላለን። ዝንጅብል ግን ከዚህ ከበሽታ ከመከላከል አቅም ውጪ በጣም ትልቅ ለ በተለይ ለሲጋራ ሲጋራ ለሚያጨሱ ሰዎች የኒኮቲን መጠናቸው ደማቸው ውስጥ የሚኖረው የኒኮቲን መጠን በጣም ከፍተኛ ነው አይደል የሚሆነው እና ደማችን ውስጥ ያለውን ይሄ የኒኮቲን መጠኑን በማስወገድ ደረጃ ራሱ ግንባር ቀደም አንደኛ ደረጃ ላይ የሚመከረው ዝንጅብል። ሲጋራ የሚያጨስ ሰው በተመሳሳይም ማቆም የማይችል ከሆነ ዝንጅብልን ቢመገብ የኒኮቲን መጠኑን ሰውነት ውስጥ የሚኖረውን የኒኮቲን መጠን የመቀነስ አቅሙ በጣም ከፍተኛ ነው። ና ዝንጅብል በጣም ብዙ ጠቃሚ ነገሮች አሉት። ብንችል እንደተባለው በጥሬው ብንመገብ መልካም ነው። እነዚህ ናቸው አምስት የምግብ አይነቶች በጣም አሪፍ ነገሮች ናቸው። ዝንጅብል አንደኛ ላይ አርገዋል። ሁለተኛ ላይ ደግሞ አጃ አለ። ሶስተኛ ላይ ነጭ ሽንኩርት ነጭ ሽንኩርት ነው። ሁለተኛ ሶስተኛ ሶስተኛ። አዎ፣ ከዛ ፍራፍሬ ፍራፍሬ የሙዝ ብለሀል። ከእዛው ላይ ሩዝ ብለሀል። አዎ፣ ሩዝ ብለሀል። መጀመሪያ ደግሞ ስጋ ብለሀል። በተለይ ደግሞ የዶሮ የዶሮ ዶሮ። ያው እድሜ ላይ አመት በዓል አመት በዓል እንበለዋለን

አዎ እኛ ሀገር ይመረታል፣ ግን በቀጥታ ኤክስፖርት ነው የሚደረገው መሰለኝ። እኛ ሀገር በጣም ይወደዳል። ሌላ ሀገር እኮ መንገድ ላይ ነው እንደ ሙዝ እንደ ተለያዩ ፍራፍሬዎች አሉ አይደል? መንገድ ላይ የሚሸጡ እንደነሱ እንደ በቆሎ ነው እንግዲህ ኔ እንደው አፍሪካ የሚያዩት አሜሪካ ዞሮ የሚበላውም ብዙ ሰው የለም። እንዲያውም ገዝተው ይበሰብሳል ስለማትበላው ማለት ነው። እኛ ሀገር ፖም ወይም ደግሞ አፕል በጣም ውድ ነው። እንዲያውም የሀብት መለኪያም ይደረጋል እኛ ሀገርና በጣም ሁሉ የሚገርመኝ ነገር ነው ስለዚህ ይሄ እንግዲህ የሚመለከተው አካል ያስብበት፣ ታሻግረዋል። እሺ፣ ሌላ ግን ሌሎች አልካቸው በጣም በቀላሉ የሚገኙ ናቸው። ሙዙም፣ ዝንጅብሉም፣ ነጭ ሽንኩርቱም፣ አጃውም በተለይ አጃሁን እኔ ጋ በጣም በቃ ወቅታዊ ምግብ ነው። ግን እነዚህ የተባሉት ዝንጅብልም፣ ነጭ ሽንኩርትም ስንታመም ነው ምን ጠቀምባቸው፣ አስቀድመን አንጠቀማቸው ግን አስቀድመን ምግባችን ውስጥ ሁሌ እንዲኖሩ ብናረግ አንታመምም ማለት ነው። ግን ከታመምም በኋላ ለመዳን ነገር ነው የምንጠቀመው። ስለዚህ ከመታመማችን በፊት ብናረጋቸው ጥሩ ነው። እናመሰግናለን። አሪፍ አሪፍ ነገሮች ናቸው። ከአንድ ሙዚቃ በኋላ ደግሞ ስንመለስ ወደ እኔ ምርጥ መዝናኛ አምስት እንገባለን። ሳቅ አለ፣ ፊልም አለ፣ የፍቅር ክትባት አለ። መምረጥ ይችላል። የፍቅር ክትባቱ ያው ብዙ ጊዜ መጨረሻ ላይ ነው የሚቀርበው ብዙ ሰዎችም ትንሽ ወረፋ ላይ፣ እሺ፣ ሲኒማ ቤት አይተህ ከሆነ ሰዎች ሲሰለፉ ታቆያቸዋለህ። እንዲያጃኩሙ ይባላል በአራዳ ቋንቋ። እኛ ጋርም የፍቅር ክሊኒኩ የክትባቱ መጨረሻ ላይ የምናደርገው ለዛ ነው፣ ሰዎች ብዙ ሰዎች ወረፋ ይዘው እንዲታዩ ማለት ነው። ስለዚህ እሱ መጨረሻ ላይ ነው። ከሳቁን ጀምራ፣ ከሳቅና ከፊልም መምረጥ ይችላል። ከሳቁን ጀምር። የማን ሙዚቃ እንስማሁን የቤት ያልተሰማው ማርክ? አዎ፣ ቤቲ ላይ የሆነ ነገር እንዳላችሁ የተረዳሁት ተጨቁና አለ። አይ አይደለም፣ የሺ ደመላሽን ሙዚቃ ሰምታለች ጋብዛለች። እሺ፣ ስለዚህ እሱን መስማት እንችላለን። በጣም ጥሩ